ሰላም አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ የኢትዮጵያ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሀምድሊላህ። እንግዲህ ድምጼ ብዙም ላይ ሰማችሁ ይችላል፣ ይቅርታ፣ ትንሽ አሞኝ ነው፣ ጉንፋን አሞኝ ነው። ዛሬ እንግዲህ ዘጠኝ ምናምን ቀኔ ነው ቪዲዮ ከሰራሁላችሁ እራሱ ጠፍቼባችኋል ለውድ የኢትዮ ቤተሰቦቼ። እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር እያረጋችሁ፣ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑላችኋል ለውድ የኢትዮ ቤተሰቦቼ በጣም የሚያምር ጎልደን ለሞጥ እየቀርብ ያለው ይሄ እንግዲህ ከተቀበልኳ ትዕዛዙ ቆይቷል። በእርግጥ ግን ለበዓል በጣም ትዕዛዝ ስለነበረኝ ያው እሷ አሁን ስለማትፈልገው አረብ አገር ስለሆነ የምትኖረው ያው ስመጣ ስለሆነ የምትጠቀመው ለዛ ነው ከኋላ ያስቀረሁባት እሷም እሺ ስላለችኝ ማለት ነው። በተነጋግረን በስምምነት እና እንደ ሰነግራችሁ አሁን ይሄ በዚህ ጋር በጣም የሚያምር የትራስ ጨርቅ ነው። አስራ ሁለት ትራስ ጨርቅ አላት ከነ ስፖንጁ አራት ፊራሽ ጨርቅ ከነ ስፖንጁ፣ አራት ቤቢ ከነ ስፖንጁ ማለት ነው። ወደዚህ ስንመጣ ደግሞ የመጅልስ ጨርቅ አላት። በጣም የሚያምር የመጅልስ ጨርቅ ነው። ይህን የመጅልስ ጨርቅ እንግዲህ ብዙ ጊዜ ሰርቸዋለው፣ ጉራጌ ክልል፣ እምደሴ ዙሪያ፣ በአዲስ አበባ፣ በኦሮሚያ ክልል፣ በየትኛውም ማጋር በጣም ብዙ ጊዜ ልኬዋለው። በጣም ያምራል እንግዲህ የመጅልስ ጨርቅ ብሉ ብላት ነው። በዚህም አላት ማለት ነው። የፊራሹም አላት እንግዲህ ትንሽም ስላመ አንደኛ ትንሽ ስላመመኝም የቪዲዮ ሞራል ለራሱ የለኝም ቪዲዮ ለመስራት። ሁለተኛ ነገር ደግሞ ቦታ ጥበትም ስላለ የመጅልሱን አልፈረሽኩላትም። በጣም ያምራል እንግዲህ ውድ የት ቤተሰቦች ይቻላሉ፣ አሳድጉልኝ የተለያየ ነገር ላችሁ ቀርባል። እንሻላ አላ በሰላም ያደርሰን እና አረፋው አረፋ ማዘዝ የምትፈልጉ ከወዲሁ ማዘዝ ትችላላችሁ። አረፋ እንግዲህ ወር ከምናምን የቀረው እንሻአላ ያው እንግዲህ ብዙ ለረመዳን ፍቺ ብዙ ከስተመር መልሽ ያለው አስር ቀን ከተነሳ በኋላ እየመጣችሁ እንደዛ እንዳይሆንባችሁ፣ እንግዲህ ከወዲሁ ማዘዝ ይጠበቅባችኋል። እንግዲህ ማዘዝ የምትፈልጉ የተለያየ ነገር፣ አረቢያ መጅልስ ጭምር ማንኛውም እንግዲህ ቴሌግራም ቻናል ውስጥ ገብታችሁ የምታዩት በሙሉ የማቀርብ ነው የሆነው ሙሉ የወይ ባቃ ሙሉ ማቴሪያሉንም አቀርብላቸዋለሁ እንሻ አላህ። እኔ ኢትዮጵያ ውስጥ የትም ሀገር እልክላቸዋለሁ። እኔ ኢትዮጵያ ውስጥ የምገኘው ወሎ ኬሚሴ ሲሆን የስራ ቦታዬ አረፋ የገበያ ማዕከል አርባ አንድ ቁጥር እገኛለሁ። መታችሁ ማዘዝ የምትፈልጉ መታችሁ ማዘዝ ትችላላችሁ። እንዲሁም በኦንላይን ማዘዝ የምትፈልጉ ደግሞ አናግሩኝ ማለት ነው። ኢሞ፣ ቴሌግራም፣ ዋትሳፕ ቀጥታ መደወል ትችላላችሁ። እንሻአላ 24 ሰዓት ክፍት ነው፣ ስልኪ አስተናግዳችኋለሁ ማለት ነው። ባላ ፍቃድ ያዘዙ ቀብድዬ የላካችሁ ወረፋ ያዙላችኋለሁ። ውድ ደንበኞቼ ዋጋ ለማወቅ የተለያየ ከለር ዲዛይን ለመምረጥ እንግዲህ ያው በኦንላይን አናግሮኝ የማንኛቸውም ዋጋቸው ስለሚለያይ የመጅልስ ጨርቅና ከፋይ ያው ዋጋቸው ይለያያል። አሁን ይሄን ነው ይሄ ነው ብላችሁ አሁን ብዙ ጊዜ አራካምሳ ሂሳብ ነው የምሰራው ትራስ ጨርቁ የፊራስ ጨርቁ ሺ ሁለት መቶ ብር ነው። ተካያ ሺ ሁለት መቶ ብር ነው። ቤቢ ሁለት ከሃምሳ ነው። መጋረጃ ደግሞ ደረጃ አላቸው። ከፋይ ማኪንግ ኳሊቲ ስስ በስስ ዳንቴል የሚባሉ ነገር ስላላቸው ዋጋቸው ሁላቸው ይለያያሉ። የፍሬንች ዶርም ፈለጋቸው እንዲሁም ለመስኮት ለኖርማል በር ማንኛውም ይሰራላችኋል። በፈለጋችሁት ሳይዝ በፈለጋችሁት ከለር ዲዛይን ይሰራላችኋል ማለት ነው ኢንሻ እንግዲህ አናግሮኝ ብዙ ጊዜ ዩቱብ ላይ ዋጋ ለምን አትናገሪም? ትላላችሁ እና ዋጋ ማልናገረው ብዙ ጊዜ ስለሚለያይ ነው። አሁን ለምሳሌ የዚህን ዋጋ ነገርኳችሁ ነበር። እናንተ ይሄን ትታችሁ ሌላ ልታዙኝ ትችላላችሁ። በውስጥ መታችሁ ዋጋ እዛ ላይ እንደዚህ አይደለ እንዲ ምናምን ስለምትሉ አሁን ለምሳሌ በውስጥ ይሄንን ብላችሁ ስትናገሩኝ የዚህ ዋጋ ይሄን ይሄን ነው የዚህኛው ዋጋ እንደዚህ እንደዚህ ነው ብዬ እንዳስ ስለማስረዳችሁ። ከዛ ነው ብዙ ጊዜ ቪዲዮ ላይ የማልናገረው እንጂ ይሄ የግልጸኝነት ምናምን ችግር ሳይሆን ዘዛ ነው እላችኋለሁ። እንግዲህ ውድ የኢትዮጵያ ቤተሰቦቼ እናንተ እንደፈለጋችሁ ማዘዝ ትችላላችሁ። ይሄ ትራሱም ይሄም አሁን አራካም ሳ ነው፣ ኢንሻአላ የተለየ ደግሞ በብዛትም ስታዙ ጓደኛሞቹ ናችሁ፣ እንዲሁም ደሞ በብዛት ለቤተሰብ ምናምን ስታዙም የዲስካውንት አወጣላችኋለሁ ማለት ነው። አስተያየት ማደርግላችሁ ነገር ይኖራል በውስጥ አናግሩኝ እላችኋለሁ። ውድ ደንበኞቼ በፊት የመጅልስ ጨርቅ ቅናሽ ነበር፣ አሁን ግን ሜትሩ በጣም ስለጨመረ ዋጋው አንድ ሆኗል ማለት ነው። ያው የድሮም ቢሆንም አሁን ሜትር በጣም ጨምሮብናል። ማንኛውም እቃ ጭማሬ ዋጋ ጭማሬ ስላለ ዋጋቸው እኩል ሆነዋል ከከፋዮቹ ጋር። እንግዲህ ውድ የዩቱብ ቤተሰቦች እንግዲህ እናንተ ሼር ያደረጋቸው አበረታቱ ኝኝላቸው ያለው ከጎን የሆኑ እንሻ አላህ ባላ ፈቃድ እንግዲህ የበለጠ ደረጃ እንደምደርስ ተስፋ አለኝ ከእናንተ ጋር ለዛሬ ያስኩት ቪዲዮ እንግዲህ ይሄን ይመስላል ይበቃችኋል እንግዲህ ያው ራሴን አነቃቀጽ ራስን ለማነቃቀጥ ያክል ነው እንጂ ስራ ቦታ የምጣውት ለራሱ እንጂ ያው የቪዲዮ መስራት ሞራል ለራሱ አልነበረኝም ኢንሻአላህ እንግዲህ አልহামዱሊላህ ተካና ይባለም አፊያይንም እንዲመልስልኝ ዱዓ አድርጉልኝ ለሆነ ያስኩት ቪዲዮ ይሄን ይመስላል ስለተከታተላችሁኝ በጣም አመሰግናለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ